ጤና ይስጥልኝ፣ የተወዳችሁ የናይል አካዳሚ ቤተሰቦች እንዴት ናችሁ? በያላችሁበት ያለም ዳርቻ ሁሉ ሰላማችሁ ይዟል። ይህ ናይል አካዳሚ ነው። የዚህ ቻናል አዲስ ሲሆናችሁ ሰብስክራይብ በማድረግ ጀምሩ። ነባር ቤተሰቦቻችን ደግሞ በትህትና ላይክ እና ሸር እያደረጋችሁ አማርኛ እንዲሁም እንግሊዝኛ ከመሰረቱ ከፊደል ቆጠራ ሌሎችንም ቃል መሰረታ ማንበብ እና መጻፍ ለተቸገሩ እህት ወንድሞቻችን ላይክ እና ሸር እያደረጋችሁ አዳርሱ ገኝ ያሉ አሳስባለሁ ዛሬ ደግሞ ይዤላቸው የመጣሁት አማርኛ የተመረጡ መሰረታዊ ጥቅሶችን እንዴት አድርገን ማንበብና መጻፍ እንደምንችል ቀለል ባለ ሁኔታ ነው ይዤላቸው የመጣሁት እናንተ የሚጠበቅባችሁ እነዚህን ቪዲዮ እንደደረሳችሁ ሰብስክራይብ በማድረግ ሌሎችም ሼር እያደረጋችሁ እንዴት ማንበብና መጻፍ እንዳለብን በአጭሩ ቀለል አድርጌ ነው የማሳያችሁ የሚሆነው በአዲስ መልክ እነዚህ መሰረታዊ የሆኑ ጥቅሶች ከማስተማርና ከማንበብ ከመጻፍ በተጨማሪ ደግሞ በሕይወታችን ላይ ትልቅ ለውጥ ያመጣሉ ተብሎ የታሰቡ መሰረታዊ ጥቅሶችም ስለሆኑ እናንተ ረጋ ብላችሁ ማንበብና መጻፍ የምትችሉ እያነበባችሁ እየጻፋችሁ ማስታወሻችሁ ላይ አስቀምጡ። ሌሎች ደግሞ ማንበብና መጻፍ የማትችሉ ካላችሁ ደግሞ እኔ ማንበብ አልችልም መጻፍ አልችልም በማለት ለማሳለፍ በማሰብ ሳይሆን ማድረግ ያለባችሁ ምንድን ነው፣ ኤርፎናችሁን ከብታችሁ በማዳመጥ ብቻ ግዴታ መጻፍ እና ማንበብ ላይ ሊጠበቅባችሁ ይችላል። አስፈላጊው ማንበብ እና መጻፍ ቢሆንም ሁሉ ግን ዋናው ዓላማችን ከዚህ በተጨማሪ ደግሞ በህይወታችን ላይ መሰረታዊ ጥቅሶች ለውጥ ያመጣሉ ተብሎ የታሰቡትን ደግሞ በማዳመጥ ቢሆን ለእናንተ ለህይወታችሁ አስፈላጊ የሆኑትን መርጣችሁ በመያዝ ልትጠቀሙባቸውና እና ራሳችሁ ልትለውጡባቸው ይችላሉ። መንገድም ሊያሳዩአችሁ ስለሚችሉ ከማንበብ እና ከመጻፍ በተጨማሪ እያዳመጣችሁ ልትረዷቸውና ልትገነዘቧቸው ይገባል ማለት ነው። በውስጥ መስመር መማር የምትፈልጉ ካላችሁ ከዚህ ጋር በማስቀምጥላችሁ ስልክ በቀጥታ በመደወል በኢሞ፣ በዋትሳፕ፣ በቴሌግራም የምታገኙ ነው የሚሆነው። ባላችሁበት ሁናችሁ በኦንላይን ከሰኞ እስከ ዓርብ በቀን ለአንዳንድ ሰዓት ያክል እያስተማርን ነው የምንገኘው። እናንተም የዚህ ድል ተካፋይ ሆናችሁ አማረኛን እንዲሁም እንግሊዘኛን ባላችሁበት በኦንላይን እንድትማሩ እያልኩ አሳስባለሁ። እንደምታውቁት አለማንበብ፣ አለመጻፍ እንግዲህ ከኔ በላይ እናንተ ደርሶባችሁ ሊሆን ስለሚችል፣ እያንዳንዱ የምታወቁት የምታውቁት ነው የሚሆነው። ትንሽ አእምሯችሁ ላይ የሚፈጥረው መሰረታዊ ችግር ስላለ እሱንን መሰረታዊ ችግር ለመቅረፍ ደግሞ ቀለል ባለ ሁኔታ ቴክኖሎጂው ባመጣልን በዘመነ መልክ ባለንበት ሁነን በራሳችን ስልክ ቤታችን ላይ ስራችን እየሰራ ሊሆን ይችላል። በንግዱ ዓለም ተሰማርተን ንግድ እየነገድነ ሌሎችንም እየሰራ ሊሆን ይችላል። ስለዚህ ባለንበት ሁነን በአጭሩ ቀለል ባለ ሁኔታ ከሶስት ወር እስከ አራት ወር ባልበለጠ ጊዜ ብቻ አማርኛን ከመሰረቱ ለምትጀምሩ፣ እንግሊዝኛን ከመሰረቱ ለምትጀምሩ፣ ማንበብና መጻፍ ለሚያስቸግራችሁ እኛ ጋር ደውላችሁ በአጭሩ መለወጥ ትችላላችሁ። ባላችሁበት ናቸው። አሁን ቀጥታ ወደ ትምህርቱ ነው የምንሄደው። ይህን ቪዲዮ ከመጀመሪያ ውስጥ ከመጨረሻው ከኔ ጋ በትግስት ለመከታተል ሞክሩ። ምክንያቱም ይህንን ቪዲዮ ጀምራችሁ ከተዋችሁት ምንም ያት ለውጥ አታገኙ። ነገር ግን ከመጀመሪያ ውስጥ ከመጨረሻው ረጋ ከተመለከታችሁ እና ብራችሁ ከቆያቸው እያንዳንዱ ትርጉሙ ምን ማለት እንደፈለገ ምናስተላልፈው እዚህ ጋር ስለሆነ ዋናውን መልክት አብራችሁ ሁናችሁ መረዳት ትችላላችሁ ማለት ነው። ከዚህ በተጨማሪ እንደተለመደው ላይክ፣ ሸር አድርጉ። አሁን ቀጥታ ወደ ትምህርቱ ነው ምን ሄደው አማርኛ የተመረጡ መሰረታዊ ጥቅሶች። አማርኛ የተመረጡ መሰረታዊ ጥቅሶች። ብልህ ሰው ብልህ ሰው ለብቻውን የህይወቱ የህይወቱን ጉዞ ሊቀጥል ይችላል። ብልህ ሰው ለብቻውን የህይወቱን ጉዞ ሊቀጥል ይችላል። ደካማ ሰው ግን በሰዎች ትርምስ ራሱን ደብቆ ይኖራል። አያችሁ፣ በብዙ ሰው መሃል በተዋጥነ ቁጥር ወይም በተሸፈነ ቁጥር የኛ ማንነታችን እየተዋጠ እየቀዘቀዘ እየወረደ ይሄዳል። ስለዚህ የግድ ራሳችንን ከሌሎች አንገታችንን ቀና አድርገን ከሌሎች በላይ ራሳችን ሆነን መገኘት መቻል አለብን። ራሳችን መስለን ራሳችን ችለን በራሳችን ጫማ መቆም ይገባናል። ቤተሰብ ምናልባት ቤተሰባችሁ ላይ ሆናችሁ ሊሆን ይችላል። ጓደኞቻችሁ ጋር ሆናችሁ ሊሆን ይችላል። የእናንተ እውቀት ጎልቶ ሳይታይ በሌሎች ተሸፍናችሁ ስራ ላይ ሆናችሁ ሊሆን ይችላል። ነገር ግን ይህንን በሰዎች ትርምስ ያለን ግንኙነት ወደኋላ እንተውና የራሳችን በራሳችን ቁመን ራሳችን ሕይወታችን መምራት ይጠበቅብናል። ሁሌም ከሰዎች መጠበቅ የለብንም። ገንዘብንም ከሰዎች ምንጠብቅ ከሆነ ምክርንም ከሰዎች ምንጠብቅ ከሆነ ስራንም ከሰዎች ምንጠብቅ ከሆነ ምኑ ኖር ነው? እኛ የራሳችን መኖር አጥቶናል ማለት ነው። ስለዚህ የራሳችን ለመኖር ከሰዎች ትርምስ ወጠን በራሳችን ጫማ መቆም ይገባናል ማለት ነው። ከዚህ በመቀጠል እዚህ ጋር የምታዩት ነገር ምንድነው? መልካም ነገር ለማድረግ ጊዜ ያጣ ሰው መልካም ለመሆን ጊዜ የለውም አያቸው መልካም ነገር ለማድረግ ጊዜ ያጣ ሰው መልካም ለመሆን ጊዜ የለውም። እውነት ነው። መጀመሪያ መልካምነታችን የሚገለጸው በምን ነው? በተግባራችን ነው አይደለ? በምናደርጋቸው ድርጊቶች የኛ መልካምነት ሊገለጽ ይችላል። ስለዚህ የመጀመሪያው ስራችን መሆን ያለበት ለሰዎች የምናደርገው ድርጊት መልካም ወይም ምንድነው የሚባለው በጎ አድራጎት ታውቃላቸው አይደለ? በራሳችሁ ተነሳሽነት ማንም ሰው ሳያስገድዳችሁ፣ ማንም ሰው የሆነ ነገር እንደዚህ ተች ሳያደርጋችሁ፣ እንደዚህ ያደርጉ ሳይላችሁ፣ በራሳችሁ ተነሳሽነት የምታደርጓቸው የሰው የምታደርጉለት ጥሩ ነገር ወይም መልካም ነገር ምን ይባላል? መልካምነት ማለት ነው። ስለዚህ ይህንን ነገር በመልካምነት ማድረግ ከቻልነ እኛ መልካም ሰዎች ሆነ ማለት ነው። ከዛ ውጭ ግን መልካም ነገሮችን ማድረግ ጊዜ ከሌለን እኛ እንዴት ሆነን መልካም ልንሆን እንችላለን? ኦኬ። ስለዚህ ማንኛውም ነገር ከትንሽም እስከ ትልቅ ድረስ ያሉትን ነገሮች መልካም ነገር አደረግነ ማለት እኛ ለሰዎች ያለን አመለካከት ጥሩ ነው፣ ለራሳችንም ያለን አመለካከት ጥሩ ነው ማለት ነው። ስለዚህ ከዚህ በመቀጠል የምናገኘው ደግሞ ምንድን ነው የሚለው? ማንም የሚያውቅልህ፣ ማንም የማያውቅልህ የግል ህመም ችሎ መኖርን የሚያክል ህመም የለም። ማንም ሊያውቅልን የማይቻለው ነገር ግን እኛ ብቻችን የምናውቀው ነገር ህመማችን ነው። እሱን ህመም ችለን እየኖርን ነው አይደል? ስለዚህ ይህንን ከመቻል በላይ ሌላ ከባድ ነገር ስለሌለ እያንዳንዳችን የራሳችን ህመም ራሳችን ልንችለው እና ሌሎች ሰዎች ሊያግዙን የማይችሉትን ነገር የቻልነውን ያህል ሌሎችንም ተቻችለን የማሳለፍ ባህሪያችን ማዳበር አለበት። ስለዚህ ማንም የማያውቅልህን የግል ህመም ችሎ መኖርን የሚያክል ህመም የለም። ስለዚህ ሌሎችንም በዚህ አግባብ የራሳችንን የግል ህመም እንደምንሸከመው ሁሉ ሌሎችንም ለመረዳት አቅማችን የሰፋ መሆን ይጠበቅበታል። ትክክለኛ መንገድ ላይ ብትሆንም ዝም ብለህ ከተቀመጥህ ትረገጣለህ። ትክክለኛ መንገድ ላይ ብትሆንም ዝም ብለህ ከተቀመጥህ ትረገጣለህ። ግድ ነው። ምክንያቱም ያለነው ትክክለኛ መንገድ ላይ ነው። ዩካን አሪፍ፣ ጥሩ ነው፣ ደስ ይላል። ነገር ግን ትክክለኛ መንገድ ላይ ሆነን ትክክለኛ ስራ መስራት ካልቻልነ፣ ትክክለኛ ቦታ ላይ ሆነን ትክክለኛ የቦታውን የሚመጥር ነገር ካላደረግነ፣ ምንድን ነው? ትክክለኛ መስራት የሚችሉ ሰዎች ይረግጡ። ትረገጣለህ። እውነት ነው። ለምን እኔ እዚህ ጋር የሰራተኞች መመላለሻ መንገድ ላይ ቁጭ ምልክ ከሆነ ሰራተኞች ሲመላለሱ አይረግጡኝም ማለት አይቻልም። ያ ማለት ምላስን መንገድ ላይ አንጥፎ አትርገጡት እንደማለት ነው። አንዳንድ ምላሳም ሰዎች ምላሳቸውን ይዘረጋባሉ በሆነ ባልሆኑ ላይ። ስለዚህ ልክ እንደዛ ማለት ነው። ስለዚህ ማንኛውም ሰው ትክክለኛ መንገድ ላይ ነው ያለሁ ብሎ ቁጭ ማለት ሳይሆን ትክክለኛ መንገድ ላይ ባለበት ወቅት እዛ ትክክለኛ መንገድ ላይ የሚመጥነውን ስራ መስራት ግዴታ ነው። ከዛ ውጭ ግን መንገዱ ትክክለኛ ስለሆነ ብቻ አንተ ሊያራምድህ አይችልም። ኦኬ። በስኬት መንገድ ላይ በስኬት መንገድ እንድትጓዝ መንገድ ያሳየህን ሰው መቼም እንዳትረሰው። በስኬት መንገድ እንድትጓዝ መንገድ ያሳየህን ሰው መቼም እንዳትረሰው። ልብ በሉ። ብዙዎች እህት ወንድሞቻችን መነሻችን ሰው ነው። እሱ ማወቅ አለባችሁ። ያለ ሰው ሰው አልሆንክምና ሰውን አትጥላ። ያለ ሰው ሰው አልሆንክምና ሰውን አትጥላ። ስለዚህ በስኬት መንገዳችን ላይ የመጀመሪያ ሰው እጁን ያሳረፈ አሻራውን ያሳረፈ ሰው ሁላችንም ላይ አለ። እናት አባት፣ እህት ወንድም ሊሆን ይችላል። ግን ለስኬት ጎዳናችን የሆነ ሰው እጅ አለበት። በቃ ምንም ጥያቄ የሌለው እና ጥርጥር የሌለው ነገር ነው። ስለዚህ ያንን ሰው ግን እናትም ይሁን አባት እህትም ይሆን ወንድም መቼም ቢሆን ልትረሳው አይገባም። ጓደኛም ሊሆን ይችላል፣ ሴትም እህትም ልትሆን ትችላለች፣ ብቻ አይታወቅም። ግን ያንን መጀመሪያ አሻራውን ያስቀመጠልን ሰው፣ ወደ ስኬት ጎዳና እንድትሄድ ዛሬ ያለህበትን ስራ እንድትሰራ ያደረገህን ሰው መቼም ልትረሳው አይገባም። ያ ማለት ምናልባት ስኬት ሲባል የግድ ብሬነር መሆን አይደለም። አሁን ላለህበት እጅ ወዳፍ ለምሰራው ስራ ሁሉ ያደረሰህን ሰው ልትረሳው አይገባም። አስታውሰህ የዛንን ሰው ውለታ ልትከፍል ይገባሃል። ውለታውን መክፈል እንኳ ቢያቅትህ ዘወትር በአእምሮ ላይ ሊፈጠር የሚችለው የእሱ መልካምነትና አስተሳሰቡ መሆን አለበት። ከዚህ በተጨማሪ ግን ደግሞ ማድረግ ያለባቸው ነገር ምንድን ነው? ብዙዎቻችን እኔ ለሆነ ሰው የሆነ ነገር ካደረግኩለት ያችን ነገር እንዳል ራሷል? እጅ ለእጅ ለመመለስ የሚጠር ሰዋለ እሱ አይደለም። ትልቁ ነገር የሰው መገለጫው ትልቁ ባህሪ ምንድን ነው? ለምሳሌ ለእኔ አንድ ሰው ጥሩ አደረገልኝ አይደለ? እኔም ለማላውቀው ሰው እንደዚ አይነት ሰው ለተቸገረ ሰው ጥሩ ማድረግ ይኖርብኛል ማለት ነው። ከዛ ውጭ ግን እኔ ስላደረጉለት ለእኔ የሚመልስልኝ ከሆነ በቀጥታ ይሄ ያን ያህል አስፈላጊ አይደለም። ለምን እኔ ያደረግኩት ነገር እኔ ባለውበት ደረጃ ጥሩ ላይ ከሆንኩኝ እንደ እኔ አይነት ሰው ትናንት የነበርኩበት ቦታ ላይ ያሉን ሰዎች ደግሞ ለረዳቸው ይገባል ማለት ነው። እንጂ ግዴታ እጅ በእጅ የተሰጠውን መመለስ አይደለም። ለእኔ ያደረግልኝ ከሆነ እኔም ለሌሎች ማድረግ ማለት ነው። ለአንተ የተደረገልህን ጥሩ ነገር በሌላ በእጃ ዙር ለሌሎች አድርግላቸው ማለት ነው እንጂ ግዴታ እጅ በጅ መልስ ማለት አይደለም። ስለዚህ እንደዚህ እያደረግነ ራሳችን ልንለውጥ ራሳችን ሰፋ ባለ አእምሮ ልናስብበትና ልንማር ልንለወጥ ይገባል። ከዚህ በተጨማሪም በውስጥ መስመር መማር የምትፈልጉ ካላችሁ። ልዩ እገዛ እንሰጣለን። ከሰኞ እስከ ዓርብ በኦንላይን እያስተማርን እንገኛለን። ለቀና አንዳንድ ሰዓት ያክል እሱን በመቀላቀል መማር ትችላላችሁ። በውስጥ መስመር በአጭር ጊዜ ትለወጣላችሁ። ከዚህ በተጨማሪ ከዚህ በፊት የተለቀቁ አጫጭር ቪዲዮዎች ስላሉ መሰረታዊ ገና ከመሰረቱ ማንበብና መጽሐፍ የምትቸገሩ እህት ወንድሞች ካላቸው ፊደል ቁጠራ፣ ቃል፣ መሰረታ ሌሎችም አጫጭር ዓረፍተ ነገሮች ስላሉ እነሱን ወደኋላ ተመልሳችሁ ማንበብ ትችላላችሁ። ከዛ በተጨማሪ እንዳልኳችሁ በውስጥ መስመር መማርም ቀላል እና ቀልጣፋ ያደርጋችኋል። በአጭር ጊዜ እንድትለወጡም ይሆናል ማለት ነው። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። በሌላ ክላስ ከምንገናኝ፣ እናንተ ደግሞ ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ ይህ ቪዲዮ እንደደረሳችሁ ሌሎችም ሸር እና ላይክ እያደረጋችሁ አዳርሱልኝ። በሌላ ክላስ በአዲስ መልክ ደግሞ የምንገናኝ ነው የሚሆነው። አንዳንዴ ወጣ ገባም አሉ፣ ሁሌም በየቀኑ ላይለቀቅ ይችላል። መችም ሰው ነው ማይቸገር የለም። ከችግር አንፃር አንዳንድ ነገሮች ሊፈራረጉ ይችላሉ። ነገር ግን ሁሌም እንደማንቶ እና በየጊዜው እንደሚለቀቁ ምናልባት አንድ ቀን ሁለቀን የታላለፍም ሊለቀቅ ስለሚችል ይህ ቪዲዮ እንደደረሰላችሁ ሰብስክራይብ እና ሸር እያደረጋችሁ ለሌሎችም አዳሱ እያልኩኝ ከወዲፋ ሳስባለው በሌላ ክላስ በድጋሚ እስከምንገናኝ ደግሞ እናንተ ሼር እና ላይክ እያደረጋችሁ ጠብቁኝ። አብራችሁኝ ስለነበራችሁ ከልብ አመሰግናለው። ቸርን ሰንብት።